መፎስ ትፈልጋለች ማዎ ጠላፍ ማለት ነው። ይሄ አመት እንዳትሻገሪ ሊገልሽ ከፍተኛ የሆነ የአጋንን እስራት ውስጥ የማታጤው አይነት ስሜት ህይወትሽ ላይ መጥተዋል። በተለይ ከዚህ ከስቅናሽ ጀምሮ ጠጥታ ጀርባሽን ይሶሻል። ከፍተኛ የሆነ ህመምላ ያለ እግዚአብሔር እንደዚህ አለ። በዚህ ዓመት እንዳትሻገሪ እንዳታልፊ፣ አንቺን ገድሎ ህይወትሽን አስቁሞ ቤትሽን ሁሉ ግራ ያጋባ ከአንቺ መሞት በኋላ

ዓመት እንዳታሽ ሊቆርጥ ሊያንቅ ያደረገበት በመንፈስ ይል ጌታ እግዚአብሔር ግን በዚህ ምሽት ሕይወተሽን ከአጥማጆች ከሞት ከአደጋ አስመልጦሻል። በኢየሱስ ስም አሁን ሕይወት ተቀጠለ ሆና ሕይወት ተቀጠለ በ የመጣ እርግማን በናዝሬቱ ጌታ በኢየሱስ ስም ቆረጫለሁ፣ በኢየሱስ ስም ቆረጫለሁ። ሕይወትሽ አመለጠች። ለእግዚአብሔር ክብር ትኖሪያለሽ። ነገርሽ ይቀየራ ጌታ እግዚአብሔር ተሻግራለች። ድገሚና አምልጭ አለ በመንፈስ አላ ሰይጣን፣ ነገርሽን ሁሉ ምስቅልቅል ሲያደርገው አየሁ። ደግ የነበሩ ሰዎች ክፉ ሆኑብሽ። ጥልቀት ህይወትሽን የሚያመሰቃቅል ሰዎች በአንቺ ላይ ክፉ ሲያደርጉብሽና ሲማከሩብሽ አየው። እነዚህ ሰዎች ደግሞ ያሉት አንቺ በምትሰሪበት አካባቢ ላይ ነው። ምንም አላሰብሽም፣ ምንም ክፉ አላሰብሽም። ግን አንቺ ላይ የተለጠፈው መጥፎ ስም ነገርሽን ሁሉ እያበላሸ ምክንያት ሆነዋል። ትመሰክራለሽ። መሰክራለሁ ጌታ እግዚአብሔር በዚህ ምሽት ሀሳባቸውን እቀይራለሁ አለ። አሜን። ነገ አይደለም፣ ከነገ ወዲህ አይደለም። በዚህ ምሽት ስለ አንቺ ያላቸውን ኢሜጅ፣ ስለ አንቺ ያላቸውን ሀሳብ እቀይራለሁ። የሚገርመው አንድ ከባድ ምሽት ነገሮች ነው ነው። በደሞዝ ልመለስሽ። ወደ ውጭ ወደ አንተ በገባህበት በወጣህበት ሁሉ መሳካት የሚባል ነገር የለም። እስካሁን ከሰው ጋር መስማማት አችልም ገና ለመሰራት ትጠጋለ ወዲያው ትጣላለ የሆነ ነገር ይመጣና ይበጠብጣል እስታክ ያደረጋል የምትጀምረው መቆም ነው ትጀምራለ መቆም ነው ትጀምራለ መቆም ነው ከአንተ ጋር ያለ ደግሞ አንተ በፊት ያንተ ጓደኛ የነበረ እሱ ሹት ያደረገ ልጃለን ሄዷል የኔ ጉዳይ ምንድን ነው ጌ ጉዳይ ምንድን ነው? እግዚአብሔር ለምን እኔን አያየኝም? የሚል ጸሎት በእግዚአብሔር ፊት ስትጮህ አየ። በጣም የገባህ ደግሞ ይህ እኔ የነገርኩህን ትንቢት ሌላ ነብይ ደግመዋል። ታስታውሳለህ፣ ትንቢት ተነግረዋል። ግን ከትንቢቱም በኋላ ማለት ነው ነገርን ችግርህ ቀጥሏል። ያው ትንቢቱ ልክ ነው ስላልተሰበረ ብቻ ነው። ትንቢቱ የደገበ ሁሉ አሉ ከጌታ ሰምቶ ነው ነቢዩንም ያው ላይ ሰፋ ያለ ነብይ ነው፣ በመንፈስ የታላቃቸውም ትክክለኛ ትንቢት ነው። ከጌታ ነው የሰማው። አልተሰበረም። እርግማ ነው አልተሰበረም። ለዚህ ምልክት እንዲሆን አንተ ፋሚሊ ላይ ሁላችሁ እንዳንተ አይነት ችግር ነው ያለባችሁ። ሁላችሁ መባረክ የለም መለወጥ የለም ምን የለም፣ ዝም ብሎ መዳከር መዳከር መዳከር መዳከር ብቻ ነው። እግዚአብሔር ግነዝጋሌ ዛሬ የአንተን ስሰብረው ከወንድምህ ላይ ይሰበራል። ከቤት ላይ ይሰበራል። ከቤተሰብ ላይ ይሰበራል። ከዘር ላይ ይሰበራል። በኢየሱስ ከዚህ ቀን ጀምሮ እርግማን ተሰበረላ ተሰረሰረገ አንተ ላይ ያለ እስፒሪት አንተን አታክ የሚያደረገ ስፒሪት አንዲት ሴት እህትህን ሄዶ አታክሲ ሲያደረጋት፣ አያለው። እቺ ሴት በጣም እንድትታመም ጠላት ነገሯን ሁሉ አበላሽቶባታል። የት ነው እሷ? እህትን ነው አዲስ አበባ። ትመሰክራለህ። ለእሷ ፋንታ እንደዚህ በል፣ ተፈወሰሻል፣ ተፈወሰሻል። መተመስክር የእሷ አልቋል፣ የአንተ አልቋል፣ ነገራቸው አልቋል። አንደኛ አንዴ ኦፍ በእግዚአብሔር ቤት ውስጥ አንዴ አንዴ ለኢየሱስ መገኘት አንዴ መጥፋት፣ ህይወትህ ላይ ትልቅ እስታክል አለ። ስለዚህ ይሄንን ነገር ኢየሱስ ጋር ብቻ ብለህ ሄድ። አንተ ሚሊየነር ሰምተሃል። ሚሊየነር ለመሆን ሀብታም ለመሆን ምንም ነገር አይፈልግም። አንዳንድ ሰሆን ሚሊየነር ለመሆን በቃ ብዙ ጥረት ብዙ አይደለም፣ የእግዚአብሔር ምህረት፣ ምህረቱ ከአንተ ጋር እንዲሆን ትፈልጋለህ። ከኢየሱስ ጋር አሁን ጓደኛ ቀየር። ሰማ አንድ ሁለት ሶስት አራት ጓደኞችን ትታ ናለንገር